በአማራ ክልል በአገዛዝ ጦርና በፋኖሎች መካከል የሚካሄደው ውጊያም አሁንም ተጠናክሮ ሲቀጥል በጎንደር ቅጥና ትናንት ጀምሮ ዛሬ ደሩን በተደረጋ ወደ ውጊያም መስመራዊ መኮንኖችን ጨምሮ ሁለት ሬጅመንት የብልዝግና ጦር ሰራዊት ሙሉ በሙሉ መደምሰሱ ሰምቷል። በዚሁ ቀጠና አንድ ዘ 23 ም ከጥቅም ውጭ መደረጉ ሲነገር የአማራ ፋኖ ቢራው ኃይሊ የበላይ ዘለቀ ዚህ የፋኖ ኃይሎችም ታላቅ የድል ብስራት አሰምቷል። በዝርዝር እንመለከተዋለን። ዋና የበላይ አዛዣቸውን በመደምሰስ ፋኖን የተቀላቀሉት ያገዙ ኃይሎች ጀብድ ብዙዎችን አስገርሟል። በዚህ ድርጊት ውስጥ ሻለቃ መሪውና ከ11 በላይ የሚሆኑ አድማ በተናዎች እንደሚገኙበትም ተጠቁሟል። መረጃውን በዝርዝር ይዘኗል። የቀይ ባህር አጀንዳ የተነሳበት ዋናው ሚስጥር ተጋልጧል። አብይ አህመድ ከሰሞኑ በፓርላማ ስለ ኤርትራ ካስተጋቡት የጦርነት አዋጅ ጀርባም ያልተሰማ አዲስ ጉድጃችን ገብቷል። በቆይታችን በስፋት ታደምጡታል ናችሁ ሰላም ጤና ይስጥልን፣ የተከበራችሁን የተወደዳችሁ የሚዲያችን ቤተሰቦች እንደምን ቆያችሁ። ክቡራን ቤተሰቦች፣ በዚህ መረጃ ጊዜ ቀደም ሲል ባርሶች ያስደመጥናችሁን ዜናዎች፣ እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ፣ እንዲሁም ቪዲዮ ላይክና ሽር እንድታደረጉ በትዕትና የጠይቅን። በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም በአማራ ክልል በአራቱም አቅጣጫዎች የሚደረጉ ውጊያዎች ተባብሰው ቀጥለዋል። ትናንትና ዛሬ ዳሩን በጎንደር ቀጠና እየተደረገ ባለው ወደ ውጊያም በፋኖ በኩል ትልልቅ ድሎች መመዝገባቸውን ምንጮች ገልጸዋል። እንደ ምንጫችን ገለጻ ከሆነም የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዝ የመይሰው ካሳ ሁለተኛ ኩር ትናንት በማዕከላዊ ጎንደር አልፋ ወረዳና በምዕራብ ጎንደር ቋራ ወረዳ የጀመረ ወደ ውጊያ አድማሱን አስፍቶም በሁለቱም አውደ ውጊያዎች ከፍተኛ ድልን ፋኖች ተቀዳጅተዋል ብለዋል። በትናንትና ሁለት የብልጽግና ጥምር ጦር ሰፍሮ ከነበረባቸው ቦታ ሰዎች ማለትም ከቋራም ከደለጎ ከአለፋ ከሻውራና ከጸደ ማርያም ለውጊያ በሚል የተንቀሳቀሰ ቢሆንም የፋኖ ኃይሎች ሁሉንም የደለጎን የቋራና የሻውራ ከተሞችን በመክበብ እንዲሁም ውጊያ በመክፈት አይቀጡ ቅጣት ቀጥቶታል። ሆኖም ዛሬ አዳሩንም አገዙ ተጨማሪ ኃይል በማስገባት በእነዚሁ አካባቢዎች ውጊያ ሲያደርግ ማደሩን የተሰማው የመይሰው አስራ ሁለተኛ ኮር ቋራው ሜራ ክፍል ጦር በአርበኛ ባሪሁን እየተመራና የጎንደር ጠቅላይ ግዛት እዝ የፋኖ የሰራዊት አባላት ባርበኛ ክንዱ እየተመሩ ግራና ቀኝ በመጣመር በደለጎ ከተማ መሽጉ የነበረውን ያገዘው የጦር ሰራዊት ትናንት ጥቅምት 19 2018 ዓ ም ጀምሮ አይቀ ትኩታት ሲቀጡት መዋል ማደራቸውም የተሰማው በዚያው ደውጊያ ከፍተኛ ቁጥር ያለውን የብልጽግናን የጦር ሰራዊት ሙትና ቁስለኛ በማድረግ ድልን መጎናጸፍ መቻላቸውን የደረሱን መረጃዎች አመላክታሉ። በተለይም ባለፈው ወረዳ በሻውራ ከተማና በዘደ ማርያም በሚባሉት በሁለቱ ቀጠናዎች የገባውን የአገዛዙ ጥምር ኃይል መግቢያና መውጫ በማሳጣት ወደ አንድ ቀጠና በመሰብሰብ ከበባ ውስጥ በማስገባት አብዛኛውን ያገዙ የጦር ሰራዊት መደም ሳጅ ትግል ሲሆን በደለጎ ብቻ በቋራው ሜላ ክፍለ ጦርና በጎንደር ጠቅላይ ግዛት የፋኖ ጥምር ኃይል ከ60 በላይ የሚሆኑ በመደምሰስ ከ48 በላይ ደግሞ ቁስለኛ መደረጉን የተሰማውም አሁን የሚያገዛዙ ጥምር ኃይል በዚሁ ቦታ ከባ ውስጥ እንዳለ የገለጹት የመረጃው ምንጮች በጸደ ማርያም ቀጠና በአድዋ ክፍለ ጦር ከሶስት ጊዜ በላይ በአምቡላንስ ሙትና ቁስለኛ አገዛዙ ሲያመላልስ መመለከታቸውን ገልጿል። ከዚህ በተጨማሪ የውጊያውን ቀጠና ሙሉ በሙሉ ከአገዛዙ ማስለቀቅ መቻላቸውን የተሰማው በሻወራ ቀጠና የአድዋ ክፍለ ጦር ከባድ ውጊያ በማድረግ ድል ማስመዝገቡ ሲነገር፣ ከሁለት ጊዜ በላይ በኦራል ሙትና ቁስለኛውን አገዛዙ አንስቷል የተባለው። ሆኖም በሁሉም አውደ ግንባሮች ሁለተኛ ቀኑን ይዞ እንደቀጠል እንደሚገኝ ተመላክቷል። እንደ ምንጫችን ገለጻ ኮንም ዛሬ ቋራ እና በደረጎ በተካሄደው አውደ ውጊያም ሁለት መስመራዊ መኮንኖች መደምሰሳቸው ነው ዙሪያ ሦስቱም ከጥቅም ውጭ መደረጉን ምንጫችን ገልጸዋል። ዛሬ በተደረገው የደረጎ ውጊያ ብቻም ሁለት ረጅመንት ኃይል ሙሉ በሙሉ መደምሰሱን ከቦታው የደረሱን መረጃዎች አመላክተዋል። ይህ በእንዲህ እንዳለ ሻለቃ መሪውና ብሬን ተኳሽን ጨምሮ 11 የሚኒሽ አባላት ከነ ሙሉ ትጥቃቸው ፋኖን መቀላቀላቸው ተሰማም። የባዴን ቡድን የቁርጥ ቀኖች በሚል የሚያሞካሻቸው የሚኒሽ አባላቱም በህዝባቸው ላይ የሚፈጸሙን ግፍና በደል ተቃውመው በአማራ ፋኖ ብሔራዊ ክልል ምስራቅ አማራ ግጥና ሚኒሊክዝ ላስታ ጀነራል አሳምነው ጽጌ ኮርስ ላይ የሚገኙ ዋቅሹም ብርጌድን ሲቀላቀሉ ደማቅ የሆነ ወታደራዊ አቀባበል እንደተደረገላቸው ሚኒሊክዝ በላከው መረጃ አስታውቋል። ለውዴል ብልጽግና ተላላኪ ለሆነው የባዲ ቡድን ተላኪ የነበሩት የሚኒሻ አባላቱም ከዚህ ቀደም ከጠላት ወገን ተሰለፈው በፈጸሙት ክደት በመጸጸት የበደሉት ህዝባቸውን ለመካስ ነው ከነሙሉ ትጥቃቸው ፋኖን እየተቀላቀሉ ተብሏል። የተላላኪ ተላላኪ በመሆን በህዝባቸው ላይ ህልቆ መሳፍርት ግፍና መከራ ሲፈጽሙና ሲያስፈጽሙ የነበሩት የሚሊሻ አባላቱም በክደትና በባንዳነት ባህር ተዘፍቆ ከመቅረት ይልቅ ቢረፍድም ሴራው ገብቶናል ሲሉ ተናግረዋል። በዚህም የፖሊስና የሚሊሻ አዛዡና የሚሊሻ ጠርናፊው ሻለቃ ምስጋናው እንዲሁም የሚሊሻ አመራሩ ኮንስታብል የኋላው ግርማይ ብሬን ተኳሹ ወርቁ አዲስን ጨምሮ ሌሎች ስምንት የሚሊሽ አባላት ጦር ቆራጭ ብልጽግና ቡድን በመቃወም በዳና አምደ ወርቅ ዱራ ግንባር ክስታቸው ስምሪት ቀጠና ከነሙሉ ትጥቃቸው በመጥፋት ሚኒሊክ ዝላስታ ሳሙና ኩሩ ዋክሹን ብርጌድን ተቀላቅለዋል ሲል የዙ ህዝብ ግኝቶ መምሪያም በላከው መረጃ አስታውቋል። የሚሊሻ አባላቱ አንድ ስኪም፣ አንድ ሚኒሽር፣ አንድ ኢንፎርቲ ስምንት ክላሽንኮ መሳሪያም 330 የክላሽ ተተኳሽ፣ ስድስት የእጅ ቦምብ፣ አርባ የስኪን ምንሽር ተተኳሽ፣ 11 የወገብ ትጥቅ እንዲያዙ ነው ፋኖን የተቀላቀሉት አይደለም ተብሏል። በሌላ ምርጃችን ከትናንት በስቲያም በአብይ አህመድ የተነሳው የባህር በር አጀንዳም የብልጽግና ድጋፍ ማግኛ ፕሮፓጋንዳ እንደሆነ ተሰምቷል ይሆናል። ከፕሪቶሪያ ስምነት በስተጀርባ ብልጽግና የኤርትራ መንግስትና ፋኖን ክደት ላይ እየጣለም የምዕራባውያን በተለይም ከአሜሪካ መንግስት ጋር የወዳጅነት ስምነት እንደፈጸመ መነገሩ አይዘነጋም። ይህ የክደት ስምነት ከኤርትራ መንግስት ጋር የቃላትና የዲፕሎማሲ ጦርነቱ ውስጥ ሲያስገባውም፣ ከአማራ ፋኖ ጋር ደግሞ እስካሁን ደስ የመሳሪያ ጦርነቱ ውስጥ ከቶታል። ይሁን እንጂ የኤርትራ መንግስት ከምዕራባውያን በተለይም ከባይደን አስተዳደር የሚመጣበትን ተጽዕኖ በመፍራት ለፋኖ ምንም አይነት ድጋፍ ሳያደርግ መቆየቱም ይታወቃል። የባይደን በተለይም የዲሞክራቶችን መውደቅ ተከትሎም በኤርትራ መንግስት ና በአማራ ፋኖ መካከል ጠበቅ ያለ ግኝት መፈጠሩም የብልጽግና መንግስትን ራስ ምታት ውስጥ ከቶታል። ምን ተባሉም? እናም በወደቡ ምክንያት ጉዳዩን ለማጦዝና ትንሽም ቢሆን የኢትዮጵያውያንን በተለይም የአማራ ህዝብን ድጋፍ ለማግኘት የተደረገ ሙከራ መሆኑን እሙን ነው ይላሉ ምንጮቹም። ከዚህ በተጨማሪም ከኤርትራ መንግስት ለፋኖ የሚደረጉ ድጋፎችን ለመዝጋት በሚል ከዚህ በፊት በምዕራብ ጎንደር ከፍተኛ ጦርነት ሲያደርግ ከመቆይቱ በላይ ለሱዳን መንግስት እስከ 15 ሚሊዮን ዶላር ለመስጠት መገደዱንም ሲነገር ቆይቷል። የሆነ ሆኖ ግን ይህ ብዙ የሚሰራ እንዳልሆነና በፋኖና በኤርትራ በኩል አሁንም በአዲስ መልኩ የተጠናከረ ግንኙነት እንደሚኖር ይጠብቃል። ከአዘርባጃን ተነስተው ወደ ኢትዮጵያ ሲጓዙ የነበሩ ሶስት መርከብ ሙሉ የጦር መሳሪያዎች ደግሞ በባለፉት ጊዜያት በኤርትራ መንግስት መያዛቸውም ጉዳዩን ከማክረሩም በላይ ለፋኖ እና ለኤርትራ መንግስት ግንኙነት ትልቅ ባት እንደሆኑም በስፋት ይነገራል። በኤርትራና በተነግ መካከል ግንኙነት እየተደረገ እንደሆነ በሰፊው የሚነሳው ፕሩጓንዳ ከወደቡ በተጨማሪ ድጋፍ ለማግኘት የሚነዛም የብልጽግና መንግስት ካድሬዎችና ገጽኞች ትርክት እንደሆነም ይታወቃል። አብዛኛው የአማራ እንዲሁም ኢትዮጵያ ሕዝብ በተነግ ላይ ያለው አቋም ስለሚታወቅ ተነግ ወያኔ ከኤርትራ መንግስት ጋር እየተሻረክ እንደሆነም የሚነዛው ወሬ የኤርትራ መንግስት ለማስጠላት ከሚደረገው ፕሩጓንዳ ያለፈም ሊሆን አይችልም ተብሏል። ሌላው አጨቃጫይ ጉዳይ በፋኖና በተነግ መካከል ትብብር ተጀምሯል እየተባለም የሚነዘው ወሬ ነው። ተነግ ወያኔ ብልጽግና መንግስት ለመጣል በእርግጥ የማይፈነግለው ጉዳይ የለም ፋኖም እንዲሁም ብልጽግና የጋራ ጠላት መኖሩ ብቻውን ግን ወዳጅ አያደርጋቸውም የሚሉም አልጠፉም። ሲጠቃለል የብልጽግና መንግስት እንደሚነዛው የኤርትራና የብልጽግና መንግስት ጉዳይ የወደብም ከትግን ጋር የማበርም ጉዳይ አይደለም። ጉዳዩ ከፕሪቶሪያው ስምምነት በስተጀርባ በተፈጸመ ክህደት ምክንያት ጊዜ ጠብቆ እየፈነዳ ያለው ችግር እየሆነባቸው ምምጣቱን በርካቶች ሲናገሩት ይደመጣል በግልጽ ቋንቋ ሲገልጽም። ጉዳዩ በኤርትራ መንግስትና በፋኖ መካከል እየጠነከረ በመጣው መልካም ግኝት ምክንያት ስጋት ውስጥ የገባው የብልጽግና መንግስት አጀንዳ ነው ተብሎለታል። አማራም አለም አቀፍ ትብብር መመስረትና ይህን ድርጅትም ከዚህ በፊት ከተራ የሰላማዊ ሰልፍ ድጋፍ ውጭም ተኛ የፖለቲካ ድጋፍ እናደርጋለን በማለቱም ስጋቱን የበለጠ አጉልቶ የብልጽግና ካድሬዎች እንዲንጫጩ አድርጓቸዋል። በተለይም እነ ገዱ አንዳርጋቸው በተደጋጋሚ ጊዜም ከኤርትራ መንግስት ጋር ሊኖር የሚችለውን ትብብር ሊያግዙ እንደሚችሉ ማሰባቸውም እና አብይ አህመድን ደማቸው እንዲፈላ አድርጎታል። አዲሱ የአሜሪካ መንግስትም በሀገሮች መካከል ጣልጋ ገብቶም ኤርትራን እየገሰሰም የብልጽግና መንግስትን እንደማይታደግ ሲገባቸውም ስጋቱ ጣሪያ ነካ ሲሆን አብይ አህመዳውን ለቀይ ባህርና አጀንዳ ድጋፍ ማግኛ መንገድ አድርጎም ካርዱን መዞታል። የሆነው ሁሉ ሆኖ ግን በኤርትራና በብልጽግና መንግስት መካከል ቀጥተኛ ጦርነት አይከፈትም የሚሉ ወገኖች ብዙ ናቸው። ቢከፈትም የትም አያደርስም ይላሉ። ምክንያቱ ደግሞ የብልጽግናው መንግስት ትልቁ ፍራቸው ከኤርትራ ጋር ከገጠመ የኃይል መዛባት ስለሚፈጠር፣ በዚህ ክፍተት ፋኖ ወደ 4 ኪሎ ይገሰግሳል የሚልም ነው። የተከበራችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኚህ ይመስሉ ነበር። መልካሙን ሁሉ በመመኘት እኛም ከወዲሁ ተሰናበትንም። መልካም ቆይታም